ኢላሂ ኢላሂ በዝነትህ ልንቃ፣ ምራኝ መንገዱን፣ ምራኝ መንገዱን፣ እንዳውቅህ አስችለኝ። ያዘው ገመድ ያዘው። አሰላሙ አለይኩም ወረህመቱላህ። የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል። ኑሮአችንም የደመ ነፍስ ሆኗል። ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን እድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን ያኔ ምን ሊወጣን? መሸሻችን ወዴት ነው? መጠጊያችንስ ከየት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብ ናት ብንዞርም አንለያት ወይ ወደ እናት ማህፀን አይመለሱ ነገር አፈር በሆንኩም አይጠቅም። ስለ ስለሆነም አሁኑኑ በአጭሩ እንታጠቅ፣ ለአኼራችን በወጉ እንሰንቅ። ብንኮራ መሬት ላንሰምጥ የተራራን ያህል ላንረዝም ምን ነው መንጠባረር መወጠሩ ሞት ላይቀር ነገር ምን ቢኖረው ሰው ሁሉ እንዳማረበት ቢኖር ፈገግታውም ባይደበዝዝ ውበቱ ቢዘልቅ ባይረግፍ የሞት ሰከራቱ ወይም ጣሩ ባይኖር ከቀብር መቀስቀሱ ቢቀር በሥራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም። የተሰጠን ጊዜ አልቋልና ሰዓት ደቂቃም ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም። እንደ እንደገና ይታይለት አይባልም። ዱንያ ላይ ኮርሱ ወይም ልምምዱ ያልቃል፣ አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ ለአኼራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሳል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያምጥ ግን ራሱን ይጎዳል መመለሻውም የከፋ ይሆናል። ግድ የለም አንጫጫን። በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም። ያለ ዕውቀት አንከራከር። ሰው በእንጀራ ብቻ አይኖርም። ቁስን ማምለክ ግብ አይሆንም። በመንፈስ መዳብር በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው፣ ለሱ መድከም እረፍት ነው፣ በሱ መወደድ መመረጥ ነው። ጀነት ከነገሮች ሁሉ እጅግ ምርጡ ነገር፣ የድግሶች ሁሉ ቁንጮ ድግስ ጀነትን የሠራውም ያልሠራውም የተኛውም የነቃውም የሰነቀውም ያልሰነቀውም ይመኛታል። ከሷ ሊያርፍና ከመስተንግዷ ሊቋደስ እኩል ይናፍቃታል። የሠራው ቢመኝም ስርት ነውና የሚገርም አይሆንም። እንዴት ተመኘ ተብሎም አይሳቅበትም። ጀነትን ለጀነት ያልሰራ ሰው ሲመኛት ግርምት አይፈጥርምን? ተኝቶ ያደረና በማፌዝ የከረመ ሰው ጀነትን መመኘቱ ለምን? በምኞቱስ ማፈር የለበትምን? ያልዘራውን ለማጨድ፣ ያልለፋበትን ለመብላት፣ ያላስቀመጠውን ለመውሰድ ሲያስብ

ዴታውን ለማግኘት ዘውትር ደፋ ቀና ለሚሉ ሰዎች የደገሳት። እሷም በቀላሉ የምትገኝ የዋዛ ዕቃ አይደለችም። የአላህ ዕቃ ውድ ናት ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ጀነት የሰው ልጅ የዕድሜ ልክ የልፋቱ ውጤት ናት። በዚህ እጅ ዓለም ላይ በሕይወት እስካሉ ድረስ በጊዜያዊ ጥቅም ሳይታለሉ ለሕይወት ፈተናዎች እጅ ሳይሰጡ ለመሰናከሎቿ ሳይበገሩ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። ዕቃዋ እጅግ ውድ በመሆኗም ዛሬ ከአማ ላይ የዱንያ መስህቦች፣ ከአስቸጋሪዋ ነፍስያ፣ ከሰው ልጅ ዋና ጠላት ከሆነው ሸይጣን፣ ከዓመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብ ግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረሞት፣ የመቃብር ውስጥ ፈተና፣ የአርዙል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን፣ ከሰይፍ የሰላውና ከጸጉር የቀጠነው የጀሃንም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደ እሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የእቃዋን ውድነትና አስፈላጊነት ለማን እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደለውም። ዛሬ የዕለት ተዕለት ህይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። ዕቃዋ ዋጋ ያላት እጅግ ውድ፣ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁም ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው። ከሥራ ጋር አለመሆኑ ከፋ እንጂ ተስፋ ማድረግማ ማለፊያ ነበር። ብልህ ብሎ ማለት ነፍሱን የመረመረና ከሞት በኋላ ላለው ህይወቱ የሰራ ነው። ደካማ ብሎ ማለት ደግሞ ደመነፍሳዊ ስሜቱን የተከተለና በአላህ ላይ አጓጉል ምኞትን የተመኘ ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ጀነት ያለ ሥራ በምኞት ብቻ እንደው አልቻልኩም፣ እኛ ደካሞች ነን አልላህ ሰፊ ሰፊነው አቦ አታስጨንቁና ዱዓ አድርጉልኝ እያሉ ለለውጥ ሳይዘጋጁ ራስን እያታለሉና ስሜትን እየተከተሉ የሚያገኟት አገር አይደለች በሌላ በኩል ደግሞ እየሠሩም ቢሆን የአላህን ራሕመት ሳያስቡ በራስ ሥራ ብቻ በመተማመንና በጉልበት ከአላህ ስብሓንሁ ወተዓላ በኃይል

የሚመኙት አገር ናት። እስቲ ለአንድ አፍታ ራሳችንን እንጠይቅ። ጀነትን ያህል ትልቅ አገር በአላህ ስብሓነሁ ወተዓላ ቃል ተገብቶልን፣ ምን ነው እኛ ለፍለጋዋ ሞራል አጣን? ለጀነት ሳንደክም ሳንሰራላት፣ ምነዋ እንቅልፍ ያዘን? ጀነትን ለማግኘትና ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አብርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም፣ ነገሩ ወዲህ ነው። ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረዥም እንቅልፍ አይታሰብም። አላህ ሱብሓነሁ ወተዓላ እንዲህ ይላል

አላ እነ ነስር ላህ ቀሪብ። በእውነቱ የእነዚያ ከበፊታችሁ ያለፉት ምዕመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ካቻቸው፣ ተርበደበዱ

ጀነትን ለማግኘት ሌሎችም እንዲያገኟት በመመኘት በብዙ መልኩ ለፍቷል። እቃዋ በቀላሉ የማትገኝ ስለመሆኗ ከቃል አልፈው በተግባር ጭምር አስመስክሯል። ለዚሁ የጀነት መንገድ ነው ነቢዩላህ ኑህ እንደ እብድ ከዘጠኝ መቶ አመታት በላይ ወደ ህዝባቸው የጮኹት ሰዎች ጀነትን እንዲወርሱ በማሰብ ተቈጥተው ነው ነቢዩ ዩንስ ዐለይህ ሰላም በዓሳ ሆድ ውስጥ ውለው ያደሩት። ከጀነት እንዴት እንደሚደረስ ለማሳየት ብለው ነው ነቢዩ አዩብ በበሽታ ለዓመታት የበሰበሱት። የጀነትን አቋም ስላንጸባረቁና በመንገድዋ ስለጸኑ ነው ነቢዩ ኢብራሂም ዓለይህ ሰላም ወደ እሳት የተወረወሩት። ወደ ጀነት የሚያደርስ እውነተኛው ጎዳና ይህ ነው ስላሉ ነው ነብዩ ሙሳ አለይሂ ሰላም ከሃገር የተባረሩት። የጀነትን መንገድ ስለሰበኩ ነው ነብዩ ያሕያ አለይሂ ሰላም የታረዱት፣ ነብዩ ዘከርያ የተቀሉት፣ ነብዩ ዒሳ ለግድያ የተፈለጉት፣ ነቢያችንም አለይሂ ሰላቱ ወሰላም የመከራ አይነቶችን ሁሉ የቀመሱት። ቀደምት ደጋግሶችም የቀደምት ነብያቶችን ድርጊት በማየት ምን አይነት ጠንካሮችና ትዕግስተኞች ናቸው ብለው አድንቀው ብቻ አላለፉም ከነርሱ ድርጊት ብዙ ተማሩ የዕቃዋን ልክና ዋጋውንም በጥልቀት ተረዱ ለዚህም ሳያመነቱ ሕይወት ንብረቶቻቸውን ሰጡ አላህ ስብሓንሁ ወተዓላ ገዛቸው

ሱረቱ ተውባ አንቀጽ 111 ይህ ሃይማኖት መንገድ ሁሉ አልጋ ባልጋ ሆኖ አይደለም ከዚህ የደረሰው በጉዞው ላይ እጅግ ብዙ ውጣ ውረዶችን መሰናክሎችንና አስቸጋሪ ጋሬጣዎችን አልፏል የእነዚያ ውድና ድንቅ የሆኑ ምርጥ የአላህ ባሮች ክቡር ደም ፈሶበታል ሰዎቹ ስንፍናና መዘናጋት የተጠናወታቸው አልነበሩም። የተነገራቸውን የአላህ ቃል በዓይናቸው እንዳዩት አድርገው አመኑ። የጀነት ስሟ ሲጠራ ሊያገኘዋት ፈጥኑ። እሷን ባሰቡ ጊዜ በእሷ መንገድ የሚያገኛቸውን ሥቃይ መከራና ሕመም ሁሉ ረሱ። ሐበሻዊው ቢላል በብርቱ ቅጣት ላይ አሐዱን አሐድ አለ።

ዓሊና ዑስማን በአመፀኞችና ምናፍቃን ሰይፍ ተሰየፉ። ዕቃዋ ጀነት ለሽያጭና ለውድድር ያቀረባትም የሚወዱት ፈጣሪያቸው አላህ ስብሓነሁ ወተዓላ መሆኑን የተረዱት ቀደምቱ ሶሓቦች ለግዢዋ ለምንም ነገር ከሚሽቀዳደሙት በላይ ተሽቀዳደሙ። በእሷም ምክንያት ምድራዊውን ሕይወት ችላ አሉ። የሚወዷትንና እትብታቸው የተቀበረባትን ቀዮ ጥለው ተሰደዱ። ምድር ላይም እቤት፣ ሀብት፣ ንብረት ሳይኖራቸው እንደ እንግዳ ኖሩ። ለዚህ ዲን ክብርና የበላይነት ለአላህ ሱብሃነ ወተዓላ ቃል ከፍ ማለት ሲሉ ችግር የተባለን ሁሉ አዩ። የመከራ አይነቶችንም ቀመሱ። ክብር የነበራቸው ለአላህ ሲሉ ተዋረዱ። ባለጸጋ ወዳጅ ዘመድ እየተከበረ ቤተሰብ የነበራቸው ሁሉ ለአላህ ሲሉ ተቆራረጡ። በደረጃቸው ከፍ ያሉት ከደረጃቸው ወርደው ሰሩ። ሀብት ንብረት የነበራቸው ሳይሳሱ በአላህ መንገድ አውጥተው በተኑ። ከረሃብ የተነሳ በሆዳቸው ሁለት ሦስት ድንጋዮችን አሰሩ። እንዲያም ሆኖ በቃ ደከመን ጌታችንን ተገዝተናል ለዲኑም የሚፈለግብንን ሁሉ አድርገናል ብለው አላረፉም። ቀኑን በፀሐይ ሐሩር ጾሙ፣ ሌቱን በዒባዳ እግራቸው እስኪሰነጣጠቅ ቁሙ። ከአላህ ፍራቻም የተነሣ ዐይኖቻቸው በእምባ ራሱ ገና በወጣትነት ለጋ ዕድሜያቸው ከአላህ ፍራቻ የተነሣ ሸበቱ። ሰዎቹ የዋዛ ስላልነበሩና ለጀነትም የሚገባትን ዋጋ አላቀረብንም ብለው ስለፈሩ ለፀሐይ ንዳድ ሳይበገሩ የባህር ማዕበልንም ሳይፈሩ የእስልምናን ብርሃን ለዓለም ለማዳረስ በዓለም ማዕዘናት ተበተኑ። የዲን ዕውቀት ፍለጋም ባከኑ። ኢስላም በተጠቃበት ቦታ ላይ ሁሉ እኛ አለንለት ብለው ሮጠው ደረሱ። ሰዎቹ ሰዎች ናቸውና መች እንደኛ ተደላድለው ቁጫሉ። እየሄዱ ተወለዱ፣ እየሄዱ ኖሩ፣ እየሄዱ ሞቱ። በባህር በደሴት በየብስ ላይ ተቀበሩ። በጥቂቱ ስለነሱ ይህን ካልን እስቲ ደግሞ ወደ ራሳችን እንመለስ።